ይህን ቪዲዮ ስታዩ የዚህ የአረቢያን መጅሊስ ዋጋ ሙሉ ዋጋው እዚህ ቪዲዮ ላይ ስላለ ቪዲዮውን እስከ መጨረሻ ድረስ ተከታተሉት። ቪዲዮውን ሳታዳምጡ ዋጋው እንገረን እንዳትሉ፣ ምክንያቱም ሙሉ ዋጋው እዚህ ቪዲዮ ላይ አለ። አሰላሙ ዓለይኩም ወረሐመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ተከታታዮች እንዴት ናቸው? አልሃምዱሊላሂ ረቢል ዓለሚን ደህና ነን። ዛሬም በአዲስ ቪዲዮ ተመልሼ እመጥቻለሁኝ። እላቸው የመጣሁት ቪዲዮ ደግሞ የአረቢያን መጅሊስ ቪዲዮ ነው ማለት ነው እንግዲህ እዚህ ዩቲብ ቻኔል ላይ እንግዲህ አሁን ሰዓት ላይ እየለቀኩላችሁ ያለሁት እንግዲህ የተለያዩ አይነት ዲዛይኖችን የአረቢያን መጅሊስ ቪዲዮ ነው ማለት ነው። ከዛ በተረፈ የአረቢያን መጅሊስ ቪዲዮዎችን ስለቅ ደግሞ አረቢያን መጅሊስ ለማዘዝ ለሚፈልጉ ፈርኒቸር ለማዘዝ ለሚፈልጉ ደግሞ ጠቃሚ ያልኩትን መረጃ አብሬ ነው የምናገረው ማለት ነው። ስለዚህም ቪዲዮ እስከ መጨረሻ ድረስ ተከታተሉ። የአረቢያን መጅሊስ ዲዛይን ብቻ አይደለም ማሳያችሁ ወይንም እንድትገዙ ብቻ አይደለም ማሳያችሁ፣ ዋጋ እነግራችኋለሁ። ሌላ ቦታ ለማዘዝም ከፈለጋችሁ አረቢያን መጅሊስ ስታዙ በምን አይነት መንገድ እንደምታዙም ትሰሙናላችሁ ከዚህ ከቪዲዮ ላይ። ስለዚህ የተለያየ መረጃ ስለሚጠቅማችሁ እያንዳንዱ የአረቢያን መጅሊሶች ቪዲዮ ላይ አንዳንድ ነገር ለእናንተ የሚጠቅም ነገር እነግራችኋለሁ ማለት ነው። ተመልካቻችን ዛሬ እንግዲህ እንደምታውቁት እዚህ ጋር በጣም ብዙ የሆነ አረቢያን መጅሊስ ነው እዚህ ጋር ይዤላቸው የመጣሁት ማለት ነው። እንደምታዩት ነው የሁለት እህቶች ነው። ይሄ የምታዩት አረቢያን መጅሊስ በአንድ አይነት ከለር ነው የተሰራው። ቤተሰብ ናቸው በአንድ አይነት ከለር ይሰራልን ብለው አዘው፣ እንደዚህ እንደምታዩት በአንድ አይነት ከለር ተሰርቶላቸዋል ማለት ነው። ስለዚህ የዚህን አረቢያን መጅሊስ ዋጋ ዝርዝርና ዲዛይኑ እንደምታዩት በጣም የሚያምር ነው። ድምቅ ፍክት ያለ አረቢያን መጅሊስ ነው። እንግዲህ የከለር ምርጫ በነሱ በራሳቸው ምርጫ ነው የተመረጠው እዚህ ጋር የምታወጡትን ማች እዚህ ጋር ካሉት ውስጥ ተመሳሳይ ነገር አድርገን የመረጥንላቸው። ስለዚህ የነዚህን የአረቢያን መጅሊስን ዋጋ ነግራችኋለሁኝ። አረቢያ መጅሊሶችን እናንተ ጋር ስናዝ በምን አይነት መንገድ ነው የምትናዘው ብላችሁ የምትጠይቁኝ እህትና ወንድሞች አላችሁ። ከኛ ምንድን ነው የሚጠበቀው እያላችሁ ተጠይቁኛላችሁ ማለት ነው። ስለዚህ አረቢያ መጅሊሶችን ስታዙ ከናንተ የሚጠበቀውና ከኛ የሚጠበቀው ነገር ነግራችኋለሁ። ከኔ የሚጠበቀው ነገር እናንተ የምትፈልጉትን አይነት ዲዛይን እና ከለር ሰርቼ ለእናንተ ማቅረብ ነው። አረቢያን መጅሊሶችን ስታዙ የእናንተን የቤት ልኬቶች መናገር አለባችሁ። የቤታችሁ ልኬት ስንት ሜትር እንደሆነ መናገር አለባችሁ ማለት ነው። ስለዚህ የእናንተ ቤት ከታወቀ በኋላ የአረቢያን መጅሊስ ዋጋ ይወጣላችኋል። የዋጋው ከወጣላችሁ በኋላ እንግዲህ የእናንተን የአረቢያን መጅሊስ ዋጋ ካወቃችሁ በኋላ መጀመሪያ የምትፈልጉት ባለ ሀያ ቲክነስ ነው? ባለ ሀያ አምስት ቲክነስ ነው? ባለ ሰላሳ ቲክነስ ነው? ባለ አርባ ነው? ባለ አስራ ስድስት ነው? ባለ አስር ነው የሚለውንም ከወሰናችሁ በኋላ ከዛ በኋላ ቀብድ ነው የሚከፈለው። ትራንስፖርት የሚገባበት ሁሉ ገብተን መጅሊሶቻችንን እናደርሳለን። ትራንስፖርት ደግሞ አረቢያን መጅሊሶቹ ተሰርተው አልቀው ትራንስፖርት የሚሄዱበት ደግሞ ከናንተ ነው። አረቢያን መጅሊሱ ተሰርቶ አልቀው አሁን ለምሳሌ እዚህ ጋር የምታወት አረቢያን መጅሊስ ይሄውን ዛሬ የማሳያችሁ የሁለት እህቶች ነው። ውጭ ላይ ያነጠፍኩት ማለት በጣም ብዙ ነው፣ ሀያ ሜትር ነው ስለዚህ እዚህ ጋር የምታዩት አረቢያን መጅሊስ አሁን ለምሳሌ ቀብድ ብቻ ነው የተከፈለበት። ቀብድ ብቻ ተከፍሏል። ቀሪ ብሩ አሁን መጅልሱ አርቋል። ይሄው ቪዲዮእና ብሩን ክፈሉ አይደለም የሚባለው እኛ ጋር ማለት ነው። አረቢያን መጅልሱን ሰርተን ጨርሰን በዚህ መልኩ ካደረግን በኋላ በደንብ አሽገን፣ በማዳበሪያ በደንብ አሽገናቸው፣ አስተካክለን ከዛ በኋላ በስርዓት ተጭኖ እቤታቸው ይገባል። እቤት መፈተሽ የሚፈልግ ካለ፣ ማየት የሚፈልግ ካለ፣ የሚነጠፍ ከሆነ የሚያስፈልገውን ነገር ካደረግን በኋላ የትናንት ስፖርታችንን እና ይህን የምታዩትን የአረቢያን መጅሊስ ቀሪ ብሩን ወስደን ወደ መጣንበት ተመልሰን እንሄዳለን ማለት ነው። ይህን ደግሞ የምናደርገው እንግዲህ በመላክ ሳይሆን ዛው ራሳችን በመገኘት ነው። በተለያዩ ምክንያቶች አስቸጋሪ በሆኑብን ሁኔታ ላንሄድ እንችላለን። የራሳችንን ሰዎች እንልካለን እንጂ እንግዲህ በቦታው ተገኝቼ አረቢያ መጅሊሶቻችንን አስረክቢያችሁ የቀረውን ብሬን ተቀብዬ እየመለሳለሁ ማለት ነው። ስለዚህ አረቢያን መጅሊስ ለምታዙት እና ወንድሞቻችን በዛ አይነት መስመር ነው ማለት ነው አረቢያን መጅሊስ ባዘዝ የሚችሉት እስኪ እንግዲህ ካሁን ውጭ ላይ ያለውን አሳያችኋል። አሁንም ቪዲዮችን እስከ መጨረሻ ድረስ ተከታተሉ ነው። ከረር እና ዲዛይን ውበቱን እንዴት አያችሁት? ሀሳባችሁን ሀሳብ መስጫው ላይ ስጡበት። በጣም ድምቅ ያለ ፍክት ያለ ሁን ብርግጠኛ ነው። ቪዲዮ ላይ ይሄ ጋር የምታዩትን በጣም ነጭ ነው የሚመስለው፣ አበቦቹን በጣም ድምቅ ብለዋል። ግን ደግሞ የዛን ያክልም አይደለም ቆሻሻ የመቻል አቅሙ ብዙ ጊዜ ቪዲዮ ላይ ሲሆን በጣም ጠርቶ ይታያል። ምንም አይነት አፕሊኬሽን ተጠቅመንም አይደለም ውጭ ላይ ስላነጠፍ ነው። በጣም ይፈካል ማለት ነው፣ ብርሃን ስላለ ውጭ ላይ። ስለዚህ ተመልካቻችን በጣም የሚያምር መጅሊስ ነው፣ እንደነገርኳችሁ ቅድም። እንግዲህ ይህ እዚህ ጋር የምታዩት አረቢያን መጅሊስ ከላዩ ላይ ቀንሰን አውጥተን ነው የሁለት እህቶች አረቢያን መጅሊስ ነው ማለት ነው። ተመልካቻችን የቦንዶቻችንን ጥራት እንግዲህ አሁን በፊት ሁሌ እንደምንለው በጣም ጠንካራ የሆነ ቦንድዶችን አስበንበት ተጨንቅንበት ነው ለእናንተ አሪፍ ቦንድዶችን የምንጠቀመው ማለት ነው፣ ተመልካቻችን እንደምታውት ቦንድዶቹ የሀያ ሜትሩም አንድ አይነት ናቸው። እንደምታውት እንግዲህ ወደ ታች የሚገባ ነገር የሚሰርግ ነገር የለውም። ይህም እንደዛው እንደምታውት ላው ላይ እየሮኩ ነው የማሳያችሁ ማለት ነው፣ ተመልካቻችን ይሄንኛውም ደግሞ ልክ በምታውት መልኩ ወደታች ታች የሚገባ የሚሰርግም ነገር እንደሌለው አሳያችኋለሁ ማለት ነው። ይሄን እንደዚህ ማደርገው ላው ላይ እየሮኩ የማሳያችሁ የቦንድዱን ጥራት እንድታቁ ነው ማለት ነው ተመልካቻችን። ስለዚህ በዚህ በምታዩት መልኩ ጥራቱን የጠበቀ ጥንክር ያለ ቦንድር ሰርተን እናንተ የምትፈልጉትን ልብስ አልብሰንበት ይሄን የመሰለ መጅልስ እናዘጋጅላችኋለን ማለት ነው። ሁሱቲ ቢጋ ማዘዝ ብቻ ነው የምትፈልጉትን ዲዛይንና ከለር ማሳወቅ። ከዛ በተረፈ ደግሞ እኛ እናንተ ያዛችሁትን ዲዛይን ላይ አሪፍ የሆኑ ቦንድሮችን አዘጋጅተን አልብሰን እንሰራላችኋለን። ወይንም ደግሞ አላፍትናውለኛ ለኛ ሰታችሁ ዲዛይንና ከለር እናንተ ምረጡ፣ ለስ ከለርም እናንተውም ምረጡ ካላችሁን ደግሞ አሪፍ የሆነ ዲዛይንና ከለር መርጠንላችሁ ተወያይተን ከእናንተ ጋር ሰርተን እናቀርብላችኋለን ማለት ነው ተመልካቾች። አለዚ ማዘዝ የፈለጋችሁ የትናው ወንድሞቻችን ከስር በሚገኘው በዋትስአፕና በኢሞ ቁጥራችን በዚህ መልኩ አዛችሁ ጥሩ የሆኑ እቃዎችን ከኛ ጋር ወስዳችሁ ቤታችሁን ፏ ማድረግ ትችላላችሁ ማለት ነው ተመልካቾች። እስኪ እንግዲህ ወሬ አበዛብን፣ የአረቢያን መጅልሱ ዋጋ ስንት ብር ነው እያላችሁ እያሳሰባችሁ ቻኩላችሁ ሊሆን ይችላል ዋጋውን ለማወቅ ማለት ነው። ስለዚህ ተመልካቾቻችን ይሄ የምታዩት አረቢያን መጅሊስ እንግዲህ አሁን ላይ ባለ ሀያ ቲክነሱ አንድ ሜትር የሚባለው ዘጠኝ ሺ ብር ነው ማለት ነው። አንድ ሜትር ማለት ለምሳሌ ይሄ እዚህ ጋር የምታዩት ሜትር ከስልሳ ነው። ስለዚህ አንድ ሜትር ማለት ከዚህ ወደዛ አካባቢ ሊሆን ይችላል። ይሄ አንድ ሜትር ዘጠኝ ሺ ብር ነው ማለት ነው። ማዘዝ ያሰባችሁ ትና ወንድሞቻችን ከስር በሚገኘው በዋትስአፕና በኢሞ ቁጥራችን አናግሩን፣ ቤታችሁን ፎ አድርጉ። ፈርኒቸሮችን፣ አረቢያን መጅሊሶችን፣ የተለያየ የቤት ማስዋቢያ እቃዎችን እኛ ጋር ማግኘት ትችላላችሁ ማለት ነው ተመልካቾቻችን።